ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም ልብላለው ነው። ተሹሞ የቀረ የለም፣ ሹመኞች ይሻራሉ። ነገ እያየነው እያየነው፣ አገር እየቀነጠቡ እየበሉ ነው ያሉት። ሌላ አውሬ እሳት የሚተፋ ዳይኖሰር ጅራታም እያሰባች ሆነ ተሸውዳቸዋል። ከዚህ በኋላ ቢመጣ እያየ ነው እያየ ነው። እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሰው እንዴት ከእንደዚህ አይነት ታሪክ መማር ያቅተዋል? ብዙዎች ለመማር ባልተዘጋጁ ቁጥር የበለጠ ጉድጓዳቸውን አርቀው እየቆፈሩ ነው። ገዳዮችም ይሞታሉ። ገዳዮች ይሞታሉ፣ የሚቀር የለም። ብዙዎች ስልጣንን ሲይዙ ዘላለማዊ ነዋሪ የሆኑ ይመስላቸዋል። ሰላም ጤና ስልን በሀገር ውስጥና በመላው ዓለም ምትገኙ ወደ ቻናሪ ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬ እጅግ አነጋጋሪ የሆኑ ርዕሰ ጉዳዮችን ይዤ ነው የቀረብኩት። የፍልስፍና መምህሩን የዶክተር ዮናስ ዘውዴን ብዙዎችን ያነጋገረው ሃይማኖቱን እንኳን ተውለት የሚለውን ድንቅ ጽሁፍ እንመለከታለን፣ በዛሬው ዝግጅታችን ማለት ነው። ፓስተር ቸሬም አውሬው እንደ ጫት ሀገር እየቀነጠበ ሲበላ እያየነው ነው። እሳት የሚተፋ ዳይኖሰር ከጠበቃችሁ ተሸውዳችኋል። ዘጠናው ደቂቃ ተጠናቋል። መጽሐፉ የሚነግረን ክፉ ነገሮች ሁሉ ተጠናቀው እያየን ነው። ደም የሚጠጡትን እያየን ነው። ግፈኞችን እያየን ነው። ስግብግቦችን እያየን ነው። በቁም የሰው ስጋ የሚበሉትን እያየን ነው ይለናል። ከአንድ እበቱ ሰሙታላቸው እንዲሁም ደግሞ ከእምነት አባቶቻችንም አንዱ ሺህ ዘመን የሚኖር የለም ገዳዮቻችንም ይሞታሉ ይሉናል። ሁሉንም በቅደም ተከተል እንመለከታለን። እስከ መርሃ ግብሮ ፍጻሜ አብራችሁን ቆዩ። ከዶክተር ዮናስ ዘውዴ ድንቅ ጽሁፍ ጀመር ያለው እንግዲህ ዶክተር ዮናስ በማህበራዊ ሚዲያቸው ላይ ባስተላለፉት ጽሁፍ እንዲን ያሉት ሃይማኖትን እንኳን ተውለት። ይህ እጅግ በጣም ወቅታዊ የሆነ ጽሁፍ ስለሆነ ነው ለዛሬ ወደ እናንተ ማቅረብ የፈለግኩት። ስለዚህ ጽሁፉን በተመለከተ የግል አስተያየታችሁን በሀሳብ መስጫው ሳጥን ውስጥ ልታስቀምጡልኝ ትችላላችሁ። በጽሁፉ ቀጥያለው። በአለም ከድካም በቀር ምንም ላልተረፈው፣ የዕለት ተዕለት ህይወቱን ለማሸነፍ ብርቱ ትግል ለሚያደርገው፣ መሰረታዊ የሚባሉ ነገሮችን ለማሟላት ብቻ ሲለፋ ዘመኑን ለሚፈጀው ቢከፋው ቢያዝን ቢመረው በምድር ምንም መጽናኛ ለሌለው ለዚህ ምስኪን ህዝብ ልቡ ሲበርደው አንጀቱ አልችል ሲለው የሚጽናናበትን ሃይማኖትን እንኳን ተውለት እንጂ በብዙ መከራ ውስጥ ለሚያልፍ ከፀሐይ በታች ሁሉም አይነት መከራ ለዘነበበት አለኝ ብሎ የሚማጸንበትን ይህን አለም የሚንቅበትን የተጓደለበትን ምድራዊ ፍትህ በትዕግስት እንዲያሳልፍ ምክንያት የሆነውን እምነቱን እንዴት አይተውለትም? እንደ ህዝብ ከቀዬው ተፈናቅሏል፣ በቋንቋው ተሰዷል፣ በሰውነቱ ተጎሳቅሏል። በቅድመ አያቶቹ ታሪክ ምንም የማያውቀው ሰው ላልነበረበት ጊዜ በመካካሻነት በጠላትነት እየተፈራረጀ እንዲኖር ተፈርዶበታል። ይህ በህዝቦች መካከል የተዘራ እንክርዳር ነው። በፖለቲካው ዓለም በጸብ ለሚነግዱ አካላት ይህ እንክርዳድ እንደ ትልቅ ኃይል መሳሪያ በማገልገል ዘልቋል። ሃይማኖት ግን መነካት የሌለበት እሳት ነው። ሃይማኖት የምትጫወትበት ምድራዊ እሳት አይደለም፣ ለሚያምኑት የመለኮት እሳት ነው። ከቅጽሩ ወዳልተቀደሰ የፖለቲካ ሜዳ ልታወጣው ብትሞክር ቅድሚያ የሚፈጅህ አንተኑ ነው። ሃይማኖት ሀገር እንደ ሀገር እንድትቀጥል ህዝብን ከህዝብ አንድ አድርጎ አያይዞ በህብረት አቆይቷል። ፈሪሃ እግዚአብሔር ከትውልዱ ላይ እንዳይጠፋ ግብረ ገብን በማስረጽ ሞራል ካምፓስ ሆኖ ያገለገለውም ሃይማኖት ነው። ህሊናውን በጥላቻ የታወረ ሰው ሊገርልህ ቢመጣ ቢያንስ በእግዜር፣ በጌታ፣ በማርያም፣ በአላህ፣ በዋቃ ብቻ በፈጠረህ ስለዋለህ እንደ ህዝብ ተከባብረን የኖርነው ነው የሰለጠነ ህግና ስርዓት ስላለን አልነበረም። ይልቁኑም በፈጠረን አምላክ በኩል አንድ እንደሆንን ስለሚሰማን ነበር። እንደ ህዝብ የስልጣኔ ታሪክ ቢኖረንም ቅርብ ጊዜ ያስተናገርናቸው ቆሶችና የሰማናቸው ዜናዎች ባለ አእምሮዎች ለመሆን ብዙ እንደሚቀርን፣ ስልጡንን ብለን የምንመፃደቀውን ያህል ስልጡን እንዳልሆንን ይናገራሉ። የትምህርት የጤና የፍትህ ስርዓቶቻችን በስብራት እየተሞሉ ናቸው። ምንን ተማምነን ምንን እንደምናፈርስ አናውቅም። በረሃብ ብዛት ከአንጀቱ የተጣበቀ ሆዱ እስኪቀደድ ድረስ እያከከ የፒያሳን ወርቅ ቤቶች ያለ ስርቆቱን ልብታ ደክሞት የሚደገፍ የኔቢጤና ምንዱባን ያላጣ ነው። በእንተ ስመ ለማርያም ብሎ የሚላስ የሚቀመስ በማምሻ እንደማያጣ ተስፋ ስለሚያደርግ ነው እንጂማ። የሚበላው ያጣ ህዝብ መሪውንም እስከ መብላት ይደርሳል። የሃይማኖትን አንድነትን የነጠቀውን ህዝብ በምን አንድ ታደርገዋለህ? ነገ ከነገ ወዲያ የእንትን ክልል እግዜር ከእንትን ክልል እግዜር ጋር ህብረት እንደሌለው በግልጽ የሚሰበክበት ጊዜ ይመጣል። የሃይማኖት አንድነትን ማዳከም ሲዳከምን በዝምታ ማየት እያደር ቅጥላጣ ዓለማዊነቱ፣ ግብረ ሰዶማዊነት አውሮፓ እየተሰቃየ ላለበት የስነ ስልጣኔ በሽታና ውጥንቅጥ ሁሉ በር እንደ መክፈት ነው። በቀሪው ዓለም ሲቀደስባቸው የነበሩ ትላልቅ ካቴድራሎች መጠጥ ቤትና የምሽት ጭፈራ ቤቶች ሆነዋል። በክርስትና ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አይሁዳዊ ወይም የግሪክ ሰው የለም ባሪያ ወይም ጨዋ ሰው የለም። ወንድም ሴትም የለም። ሁላችንም በክርስቶስ ኢየሱስ አንድ ሰው ነን። ገላትያ 3 27 እስከ 28። ክርስቶስ በሞቱ ያላስታረቀው የለም። አንድ በየቀኑ በአባታችን ሆይ ጸሎቱ ይቅር በለን እኛም የበደሉንን ይቅር እንደምንል እያለ የሚጸልይ ሰው እንዴትና ከመቼው የኃጢአት ማወራረድ ውስጥ ይገባል? በክርስቶስም የተመሰረተች ቤተ ክርስቲያን ለመከራ አዲስ አይደለችም። የመከራ ዘመናቶች አሏት። ነገር ግን ክርስትና ስር የሚሰደው ደግሞ በመከራ ውስጥ ነው። ሊቁ ጠርጠሉስ ዘ ብለድ ኦፍ ዘ ማርቲርስ ኢዝ ዘ ሲድ ኦፍ ዘ ቸርች ይላል። ሰማዕታት የቤተ ክርስቲያን ምርጥ ዘር ናቸው። በዚህ ሁሉ መሃል ግን ቤተ ክርስቲያንን የነኳት ኔሮንና ማርከስ ኦሬሊየስ የት ናቸው? ቤተክርስቲያን ግን ይሄዋለች ትኖራለችም። ይህች ቤተክርስቲያን በየሆስፒታሉ ለወደቁ ሕመማን በየወህኒው ለታሰሩ፣ አርሰው ዝናብን ለሚጠብቁ፣ በስደት በሰው ሀገር ላሉ፣ ለአዕዋፋትና ለአራዊት፣ ይልቁንም ደግሞ ስለ ሀገር ሰላም ለሊት ተቀን የምትጸልይና የምትማልድ እመቤት ናት። በደመራ ዕለት እኔ በጥምቀት ዕለት ብቻ ሳይሆን በመከራዋ ቀን የሚመጡላት እልፍ ልጆች አሏት ኖሮ ብቻ ሳይሆን ሞተው የሚያከብሯት አእላፍ ልጆች አሏት። የደረሱልኝ ጥሪዋን ሰምተው ልጅ የእናቱን ድምፅ ሰምቶ እንደሚገሰግስ በጎቿ ድምጿን ሰምተው በቅጥር ግቢዋ ይሰበሰባሉ። በክንፎቿ ይጋርዳሉ፣ ይጋርዱማል። ቤተክርስቲያን ሆይ እንደ አንድ ዜጋ በአንቺ ወቅታዊ ጉዳይ ከመጨነቅ የሚይዘኝ ነገር የለም። እናም ስለ ሰላምሽ እጸልያለሁ። አገሬ ሆይ እንደ አንድ ከምድርሽ እንደበቀለ ዜጋ በአንቺ ወቅታዊ ጉዳይ ከመተከዝ የሚይዘኝ ነገር የለም እናም ስለ ሰላምሽ አጥብቄ አነባለው። ዮናስ ዘውዴ ከበደ። ስለ ጽሁፉ ዶክተር ዮናስ ዘውዴን እናመሰግናለን። ወደ ቀጣዩ ርዕሰ ጉዳይ ነው የሚሄደው። በቀጣዩ ርዕሰ ጉዳይ እንግዲህ ፓስተር ቸሬ እጅግ በጣም የሚገርም መልእክት ነው ያስተላለፈው ምን አለ የሚለውን ካንደበቱ የምንሰማው ይሆናል እንደጠቀምኳችሁ ግን እንግዲህ በጣም በስሜት ብቻ ሳይሆን በእውነትም ላይ ተመስርቶ የተናገረው አውሬው እንደ ጫት ሀገር ይቀርጥበ ሲበላ ተመልክተነዋል እያየነው ነው እሳት የሚተፋ ዳይኖሰር ወይም ደግሞ ስድሳ ስድስት የምትሉት አውሬን በግልጽ እያየ ነው ሌላ አትጠብቁ ሌላ የምትጠብቁ ይሄ ክንፍ አውጥቶ እሳት እየተፋ የሚመጣ አውሬ ጠብቃችሁ ከሆነ ተሸውዳችኋል እያለን ነው ሙሉን ለምን ከራሱ አንደበት አንሰማው? ጋበዝኳቸው። አብረን ተከታትለን እንመለስ። ስድስት 66 ምናምን የሆነ አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 66 የሚባለውን አውሬ እያየውት ነው። ሕፃን ሲበላ አየዋለሁ። አውሬ ሆኖ ህዝብ ሲበላ አየዋለሁ። ሀገር ሲበላ አየዋለሁ። አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል? አውሬው ከዚህ በላይ ቢመጣ ምን ይፈይዳል? አውሬው ሕፃናትን ሲበላ አየዋለሁ። ሀገር ሲበላ አየዋለሁ ሁሉንም ሲያገበሰብስ አያዋለሁ። እያለን ነው ፓስተር ቸሬ እንቀጥል። ከዚህ በኋላ ቢመጣ እያየ ነው እያየ ነው እያየ ነው። እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬክ ጅራታም እሳት የተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል፣ ተሸውዳችኋል። እየሰራ ነው ያለው። ከዚህ በላይ ምን ያረጋል? ቢመጣ ከዚህ በላይ ምን ያረጋል? ከዚህ በላይ ምንድን ነው የሚያደርገን? ንገሩኝ። ዘጠናው ደቂቃ አልቋል። አትጠራጠሩ፣ ምንም አትጠራጠሩ፣ አትጠራጠሩ። ከዚህ በላይ ቢመጣስ ምን ይበላል? እያየነው ነው፣ እያየነው፣ እያየነው። አገር እየቀነጠቡ እየበሉ ነው ያሉት ሌላ አውሬ እሳት የሚተፋ ዳይኖሰር ጅራታም እያሰባች ሆነ ተሸውዳቸዋል። እየሰራ ነው ያለው። ከዚህ በላይ ምን ያደርጋል? ቢመጣ ከዚህ በላይ ምን ያደርጋል? ምንድነው የሚያደርገን እስኪ ንገሩኝ። ዘጠና ደቂቃ አልኳል። አትጠራጠሩ፣ ምንም አትጠራጠሩ፣ በፍጹም አትጠራጠሩ። ይሄው መንግስት ከመንግስት ጋር፣ ህዝብ ከህዝብ ጋር እየተበላላ ነው። በቂ የሆነ ምልክቶችን መጽሐፉ የነገረን መጨረሻ ላይ የሚሆኑትን ክፉ ነገሮች ሁሉ እያየነው ነው። እሱ በሱ መነጸር ስትመለከቱት ተጠናቆ እያየነው ነው። ግፉን እያየነው ነው። ስግብግቦቹን እያየናቸው ነው። በቁም ሰዎችን የሚበሉትን እያየን ነው። ደም የሚጠጡትን እያየን ነው። የሚመዘብሩትን እያዩ ነው። አይነ ባይን፣ ጉቦ፣ ሙስና የሚቀበሉትን ሰው የሚያስለቅሱትን፣ ሰው የሚያጡትን እየተመለከትን ነው። የሰውን ብሶት መስማት የማይፈልጉትን፣ በብሪት የሚኮፈሱትን፣ ስልጣናቸውን ተገን አድርገው ሰውን የሚያመላልሱትን፣ የሚያስለቅሱትን፣ ሀገራቸውን እንዲጠሉ የሚያማርሩትን እየተመለከትን ነው። ይሄንን ነው ፓስተር ቸር የነገረን። ሁላችንም ልብ ውስጥ የሚመላልሰውን ሀሳብ ይው ሀገር መንግስት፣ ከመንግስት ጋር ህዝብ ከህዝብ ጋር እየተበላላ ነው። በቂ የሆነ ምልክቶችን መጽሐፍ መጨረሻ ላይ የሚሆኑትን ክፎችን፣ ክፉ ነገሮች በሙሉ መጽሐፉ ይነግረን። በሱ መነጽር ስታዩት ሁሉም ነገር ተጠና። ይሄ ግልጽ ነው። ሰው ያለበት ሰቆቃ፣ ሰው ያለበት የኑሮ ሁኔታ በደንብ በደንብ በደንብ እየተመለከት ነው ነው በእርግጥ በአሁኑ ሰዓት ደስተኛ ሰው አለ? እየተመለከተን ነው። ስለዚህ በግልጽ ፍንትው ብሎ የሚታየንን ወቅታዊ የሀገራችንን ሁኔታ ፓስተር ቸሪም በዚህ መልኩ ስላካፈለን ስላነገረን ስላስተማረን ከልብ ከልብ እናመሰግነዋለን። በቀጣይ የምንመለከተው እንግዲህ የአባታችንን መልእክት ነው። እሳቸውም ወቅታዊ የሆነ ነገር ነው ያስተላለፉት። ምንድን ነው ያሉት? ሺህ ዘመን የሚኖር አይኖርም። ገዳዮችም ይሞታሉ አለጥርጥር። ታሪክ ያስተማረንም ያ ነው። ጉልበተኞች ጉልበታቸውን ይነጠቃሉ፣ ኃይለኞች ይዋረዳሉ፣ እብሪተኞች ይዋረዳሉ። ይሄ በታሪክ ሂደት ውስጥ እንደ ዱላ ቅብብሎች እየተቀባበል ነው የመጣው። እውነት ነው። ትናንትና ባለስልጣን የነበረ ነገ ከስልጣኑ ወርዶ ተዋርዶ ተመልክተናል። አንገቱን ደፍቶ ተሸማቆ ተመልክተናል። የሚገባበትን አቶ ተመልክተናል። ሕዝብን የናቀ ሕዝብ ላይ የተፋ ሕዝብን ያዋረደ ሕዝብን ያስለቀሰ ሕዝብን ያመላለሰ መጨረሻ ላይ ምን እንደሆነ ታሪክ ይነግረናል ተመልክተነዋል። የአባታችንን ቃል ሰምተን እንመለስ። ምን የሚኖር የለም፣ ገዳዮችም ይሞታሉ። ገዳዮች ይሞታሉ፣ የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬ የሚገሉ ነገ ይሞታሉ። ልብ ላለው ነው። ተሹሞ የቀረ የለም። ሹመኞች ይሻራሉ፣ ነገ ነገ እነሱም የሉም። ሹመኞች ዛሬ ይሻራሉ፣ ነገ የሉም እነሱም ኦርቶዶክሳውያን በአጠቃ ኦርቶዶክስ ፋይን በጠቅላላ አልቀው ሌሎቹ ማስገባት ከተፈለገ መሞከር ነው። ላይ አልቀው ሌሎችን ለማስገባት ከተፈለገ አሁን የመስዋዕትነት ጊዜ ነው መሞከር ነው። በተረፈ አሁን የመስዋዕትነት ጊዜ ነው። ችግሩ አባታችን ሰዎች ካለፈ ታሪክ ከሰዎች ታሪክ ከመሪዎች ታሪክ መማር አይፈልጉም። ስለዚህ በሰት ላይ ስተት እየደገሙ የሚሄዱ ትለዛ ነው ብዬ አምናለሁ። ምክንያቱም ያለፈ ታሪክን ወደኋላ ዞር ብሎ የተመለከተ እገላይ በሚባለው መሪ ላይ ደረሰውን እውነታ የተመለከተ ሰው በእሳት አይጫወትም። ብዙዎች ስልጣንን ሲይዙ ዘላለማዊ ነዋሪ የሆኑ ይመስላቸዋል። ብዙዎች ወንበሩ ላይ ሲቀመጡ እድሜ ልካቸውን ወንበራቸው ላይ እንደተቀመጡ የሚቀሩ ይመስላቸዋል። ብዙዎች የስልጣን እርካቡን እንደተቆናጠጡ ማንም ከዛ ቦታ የማይነቀንቃቸው እድሜ ልካቸውን በምስኪን ህዝብ ላይ እየጋለቡ የሚኖሩ ይመስላቸዋል። ነገር ግን አይደለም። የመካከለኛው ምስራቅን እውነት መመልከት እንችላለን። ሊቢያ ውስጥ የተፈጸመውን መመልከት እንችላለን። ኢራቅ ውስጥ የተፈጸመውን መመልከት እንችላለን። ሌሎችም ሀገራትን መመልከት እንችላለን። እንኳን እንደ ተራ ውሻ አሟሟታቸው ውሻ ሊሆን ቀርቶ ሰዎች ቀና ብለው ሊመለከቷቸው የማይደፍሩ መሪዎች ምን እንደሆኑ ተመልክተናል። ሰው እንዴት ከእንደዚህ አይነት ታሪክ መማር ያቅተዋል? ብዙዎች ለመማር ባልተዘጋጁ ቁጥር የበለጠ ጉድጓዳቸውን አድቀው እየቆፈሩ ነው። ይህንን መገንዘብ ያልቻለ ነገ የሚደርስበትን የግፍ የጽዋ ሬት ለመጠጣት ይገደዳል። ያንን ያለመገንዘብ ነው ሁሌም በተለይ ደግሞ አፍሪካ ውስጥ ላሉ ስልጣኑን ለተቆናጠጡ ሰዎች እንቆቅልሽ የሚሆኑ እንቆቅልሽም አይደለም አምነው ለመቀበል የሚከብዳቸው እና አባታችን እንዳሉት ሁሉም በሰፈረው ቁና ይሰፈራል። ዘመን እየከፋ በመጣ ቁጥር በርካቶች መስዋዕት ይሆናሉ። በእርግጥም የመስዋዕትነት ጊዜ ሊሆን ይችላል። ነገር ግን ከመስዋዕትነቱ ጀርባ ብርሃን የሚወጣላቸው ሲደሰቱ፣ ያን ቀን እንዲመጣ ምክንያት የሆኑት ደግሞ ሪሜልካቸውን በጭለማ ውስጥ ሲዳክሩ ይኖራሉ። ይሄ በፍፁም የሚታበል አይደለም እና እግዚአብሔር ለሁሉም የተሻለውን ያምጣ ማለት እፈልጋለሁ። መጨረሻ ላይ እንደና የምፈልገው ይህንን ነው። እዛ ላይ ኮሜንት ማድረግ አልፈልገም። ምክንያቱም ራሱ ራሱ ቪዲዮ ሁሉን ነገር ስለሚናገረው ማለት ነው። የመጨረሻ ቪዲዮ ይሄ ነው። ስለዚህ በዚህ እሰናበታለሁ። አብራችሁኝ ስለነበራችሁ ከልብ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ሰላም። ዘመኑ የጠንቋዮች መንግስት ስለሆነ የባለ ውቃቢ የባለ አውሊያ ልጆች የነገሱበት ጊዜ ስለሆነ አዎ በጋሻውም እናቱ ጫት እየበላች እኔ አጠገቤ ቆማን ያየዋት እሱ ታስሮ መጥቶ ጥቁር ያሉ እናት መቼም እናት እናት ናቸው እንዴት መጣሽ እንዴት ልጠይቂ መጣሽ ማነ ያለሽ ጌቱ ምኑ ናቸው ስለው እናቱ ናቸው ምናምን አለ እና በዛ በጥንቆላ እዚህ ጋር አትግባ እዚህ ቤተክርስቲያን ተመለስ የሚሉት እናቱ ማለት ነው ዲላ ያላችሁ ተናገሩ፣ ወጣ ወጣ በሉ። ይሄ የጠንቋይ ልጅ ዛሬ በቤተ ክርስቲያኒቷ ውስጥ ጉሮሮ ላይ ቆሜ ጉሮሮ ላይ ቆሜ ተደብድቤ፣ ታስሬ፣ ተገርፌ ሻሸመኔ ላይ ያንኑላ የክህደት የክደት የክህደት ስብከቶቻቸውን መርዛቸውን አውጥተው አቃጥለው የተሰራውን ዛሬ ቀን ጠብቆ የጴንጤ መንግስት ስለሆነ የብልጽግና ወንጌል መንግስት ስለሆነ ዛሬ በሞቱት ወገኖቻችን እንዲህ ሲል ሰማሁት። እስቲ እንስማው፣ ጋጥር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያንስ ታስታውሱ፣ ሰዎች። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለንኮሳት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 ወያንተ ወአባቶች ብሎ ምን አርገው ነው? እኔ ብዙ ምለው የለኝም። ለወዳጆቹ እንዲሰሙት አርጌም ቅዱስ እንደ በጋሻው አባባል ቅዱስ ጳውሎስ በሮማ አደባባይ በሰይፍ የተቆረጠው ምን ሆኖ ነው? ምን አርጎ ነው ቅዱስ ጴጥሮስ በሮማ አደባባይ በዝቅዝቅ የተሰቀለው ቅዱስ ጴጥሮስ ምን አርጎ ነው? አባቱ ምን አርጎ ነው? ቅዱስ ቶማስ ሰውነቱን ቆዳውን የተገፈፈው ሐዋርያው ምን አርጎ ነው? አባቱ ምን አርጎ ነው? ክርስቶስ ኢየሱስ በቀራንዮ አደባባይ ላይ የተሰቀለው ምን አርጎ ነው? ዘመን ጠብቆ ማን የተበቀለው ክርስቶስን አንተ ጠንቋይ ልጅ፣ አንተ አጋንንት ሳቢ ልጅ፣ መልስ መልስ! ሐዋርያቱ የተወገሩት ሐዋርያቱ የተደበደቡት ምን አርገው ነው? በኔሮን ቄሳር ያ ሁሉ ክርስቲያን የታረደው የተቀጠቀጠው፣ ለአንበሳ የተሰጡት ክርስቲያኖች ምን አርገው ነው? በዲዮቅልጥያኖስ ጊዜ እነዚያ ሁሉ ክርስቲያኖች የታረዱት ለአውሬ ለአንበሳ የተሰጡት ከላይ አንገታቸውን ከስር ባታቸውን የተቆረጡት ምን አርገው ነው? ምን አርገው ነው? በጋሻው ዘመን ሰጠ። አንተም ቅሉ ድንጋይ ሰባሪ ሆንክ፣ ድንጋይ ሰባሪ ሆንክ። አሁን እነዛ ህጻናት ምን አርገውን በየዘመኑ እየተነሱ ክርስትናን የሚያጠፉት ሰዎች ክርስቲያኖቹ የሚጠፉት ምን ስላረጉ ነው? ኃጢአት በደላቸው፣ አባቶቻቸው ግብስ ስለሰሩ ምን ታረግ ምን ታረግ? ዘመኑ ያንተ ነው፣ ጊዜው ያንተ ነው፣ ጊዜ ያንተ ነው። ባህሩ ሲ እየታረዱ ያሉት ክርስቲያኖች አባቶቻቸው እንትን ስላሉ ነው ያንተ ካሴት ስለተቃጠለ ሻሸመኔን አላሁ አክበር እያሉ ያወደሙት ስላደረጉ ነው። እንግዲህ ድምፃቸውን ስሙ። እነዚህ የበጋሻው ካሴት በመቃጠሉ ምክንያት አባቶቻቸው ኃጢአት በመስራታቸው ምክንያት በኦሮሞ የዋሃቢ እስላም የሚታረዱት ክርስቲያኖች ኦርቶዶክሳውያን፣ አማሮች፣ ኦሮሞዎች ያለ ወላጅ የሚቀሩት እንደ በጋሻው አባባል ይሄን ነው። ይህን አሳይልኝ እስቲ፣ አሰማው አሰማው አሰማው ከመጀመሪያ አድርገው አሰማው።